ስጥልኝ ወይዘሪት አለባቸው አጉስጥልኝ። ናሁ ነኝ ከንግድ ባንክ ሄድ ኦፊስ መስሪያ ቤት የጥሪ ማዕከል ሰላም አባተ እባላለሁ። በዋይፋይ ሀክ አድርጎ ገንዘብን ትራንስፈር ማድረግ ማለት ምን ያህል እንደረቀቁ የሌብነት ደረጃቸውን ሳለው፣ እንግዲህ መጀመሪያ የነበረኝ 150 ሺ 100 ብር ነበረ። መልሼ ቼክ ሳረገው 100 ብር ብቻ ነበር ነበረ። 50 ሺ ብር ዝም ብሎ ይተናል። ድሮ ድሮ ገንዘብ ለማውጣትም ሆነ ለማስገባት የባንክ ደብተር ይዘን ረጅም ወረፋ መጠበቅ፣ ተራ እስኪደርሰን መሰለፍ ግድ ነበር። አሁን ግን ዘመኑ ተለውጧል። በሞባይል ባንኪንግ ማንኛውንም ገንዘብ ነክ ነገሮችን መጨረስ እንችላለን። አብዛኛዎቹ ተቋማትና አገልግሎት ሰጪዎችም የሞባይል ክፍያን ስለሚቀበሉ በኪሳችን ያለው ሞባይል ከስልክነት አልፎ የኪስ ቦርሳ ብዙ አለባቸው በሞባይል ቴክኖሎጂ ተጠቅማ ከብዙ ልፋት ራሷን ስለታደገች በጣም ደስተኛ ነች። አንድ ቀን ይህ ደስታዋ ወደ አዘን በቅጽበት ተለወጠ። ጤና ይስጥልኝ። ወይዘሪት እስት አለባቸው አብሮ እስጥልኝ። አሁን እኔ ከንግድ ባንክ ሄድ ኦፊስ መስሪያ ቤት የጥሪ ማዕከል ሰላም አባተ ባላለሁ። እሺ፣ ምን ነበር? ክቡር ደንበኛችን ዛሬ በቀጥታ የደወል ነው ማኑዋል ስሪጂ ማብቂያና የመጨረሻ ቀኑ ስለሆነ ለአንድ ለሁለት ደቂቃ የተነጋገርን እዚሁ ኮምፒውተር ዳታ ቤዝ ላይ ተመዝግበው አዲሱን ፎርጂ ሲስተም ውስጥ ይገቡ ዘንድ ልናግዘው ነው እ ብዙም አይደወልልኝም ነበረ። ከዚህ በፊት ከንግድ ባንክ ተደውሎልኝ ያውቃል፣ ግን ምንድን ነው የደወሉበት ምክንያት? የኤቲኤም ካርዴ ስለደረሰ ካርዴን እንደወስድ ነበር የደወሉልኝ። ከዛ ካርዱን ስለወሰድኩኝ አሁን ምንም ሊደውሉበት የሚችልበት ምክንያት የለም፣ እና በጣም ግራ ገባኝ፣ ደነገጥኩኝ፣ ብቻ ብዙ አይነት ስሜት ተሰማኝ። ከዛም ግን ልጅቷ ሴት ነበረች። ሲስተምሽ ስለተበላሸ ሲስተምሽ ልናስተካክልልሽ ነው የደወልነው አለችኝ። ይህንን ነገር ከሰማሁ በኋላ የሆነ በመጠኑ ቢሆን ትንሽ ተረጋጋሁ። ደንበኛችን አሁን በምናወራበት ስልክ ላይ ነው የሞባይል ባንኪንግ ሲስተሙን አክቲቭ ያደረጉት? አዎ ነው። መልካም። የስም መሳሳት እንዳይፈጠር አንድ ሁለት ጥያቄዎችን ይመልሱልን። እሺ እሺ፣ ጠይቂ። ሙሉ ስሞ? ትዝታ አለባቸው ደስታ ላይ ነው። አዎ ነው። የባንክ ሂሳብ ቁጥሮ? 1 0 0 0 3 3 አዎ፣ ልክ ነሽ። የባንክ ሂሳቡን የትኛው ቅርንጫፍ እንደከፈቱ ሊነግሩን ይችላሉ? ምስራተ ገብርኤል ቅርንጫፍ እና። እናመሰግናለን፣ ደንበኛችን የሰጡ መረጃ ትክክል ነው። አሁን ዳታቤዙ እናስተካክል ዘንድ ስልኮን ላይ ስፒከር ላይ አድርጉና ያናግሩን። እሺ። አሁን የሚስጥር ቁጥሮን ያስገቡ። እሺ፣ አስገብቻለሁ። እሺ። እስክሪን ላይ የሚታዩትን ያንብቡልኝ አዲስ ማስተላለፍ የሚል ነው የሚታየኝ። ደንበኛችን፣ የሞባይል ቋንቋው አማርኛ ወይስ እንግሊዝኛ ነው? አማርኛ ነው። እባክዎ ለሲስተሙ ስለሚያስቸግር ወደ እንግሊዝኛ ይለውጡ። እኔ ከዚህ ሆኜ እንዴት እንደሚቀይሩ አስረዳዋቸዋለሁ። እሺ። የሞባይል ባንኪንግ አፕሊኬሽኑን እንጂ በቁጥር ስለማልጠቀም እሷ ምንድን ያለችኝ ከአማርኛ ወደ እንግሊዝኛ ቀይሩና ያለችኝ። እኔ ደግሞ በጣም ብዙ ጊዜ በአፕሊኬሽኑ ነበር ስጠቀም የነበረው የቁጥሩን ብዙም ፎከስ አላደርግበትም ነበረ። ከዛ ትንሽ ግራ ገባኝ። አሁንም አንደኛ ነገር ግራ የገባኝ ምክንያት በጣም ስራ ላይ ነበርኩኝ፣ ሰዎች አዋክቡኛል፣ ፋይል ይመጣል ይሄዳል፣ እና በጣም ቢዚ ነበርኩኝ። እሷም ደግሞ በጣም እያቻኮለችኝ ነበረ። መጀመሪያ ላይ በጣም በትህትና ነበር ስታወራኝ የነበረው ምናምን፣ እስቲ እስከ መጨረሻው በትህትና ነው ያወራችኝ። መሀል ላይ ግን ይህን ቁጥር ተጫኝ፣ ይህንን በይ ናምስት ላይ ስለነበረ ግራ ገባኝ። ከዛ ደግሞ ከአማርኛ ወደ እንግሊዘኛ ቀይሩ ስትለኝ አሁንም በደንብ ፎከስ ማድረግ አልቻልኩኝም። ከዛም በርካታ ስቴፖችን ነገረችኝ። የምትነግረኝን ስቴፖች ቀስ በቀስ እያንዳንዱ ማከናወን ጀምር። በ2023 ላይ በተካሄደው ጥናት ኢትዮጵያ ውስጥ ወደ 1.2 ሚሊዮን የሚጠጉ ዜጎች የሞባይል ባንኪንግን ይጠቀማሉ። ትዝታም የስራ ለውስ ሲደረግ አስባ ልትረዳኝ የሞከረች ቀና ትሁትና ትግስተኛ የጥሪ ማዕከል ሰራተኛ ያገኘው ብላ ተደስታለች። ነገር ግን የደወለችላት ሴት የእሷን የባንክ ሂሳብ ከማስተላለፍ ያለፈ ድብቅ ዓላማ እንዳላት አልተረዳችም ነበር። እሺ ደንበኛችን፣ አሁን ሰባት ቁጥር የሚለውን ይነካሉ። እሺ ነክቻለሁ። ከማንዋል ወደ ፎርጂ ሲስተም ሲዘዋወር አንዳንድ ሜኑ ላይ ያሉ ስሞች እርስዎ ጋር ተዘበራርቀው ሊመጡ ስለሚችሉ እኛ ጋር ግን ትክክል ስለሆነ ችግር አያመጣም። እባክዎ ታግሰውን የምልዎትን ያድርጉ። እሺ ንገሪኝ። እሺ አንድ ቁጥርኝ እ እሺ ነግቻለሁ። ደንበኛችን አሁን የሚሰጡትን አስራ ሶስት ቁጥሮች ያስገቡ። ሲስተሙ ብዙ ከቆየንበት ስለሚዘጋ በፍጥነት ወደ ቀጣዩ እርምጃ መሄድ አለብን። መልካም አሁን የሚቀጥሉት ቁጥሮች ያስገቡ። አንድ ዜሮ ዜሮ ሰባት አምስት ሶስት። እሺ አስገብቻለሁ። ደንበኛችን እነዚህ ቁጥሮች ባንኩ ለእርሱ የሰጡትን የደንበኝነት ማረጋገጫ መለያ ስለሆነ አሁን ሲስተም ውስጥ መግባቱና ማረጋገጫ ሰጥቶኛል። ስልኩን ከዘጉ ከአምስት ደቂቃ በኋላ የኤስኤምኤስ መልዕክት ይደርሶታል። እናመሰግናለን። የትዝታና የደዋያዋን ንግግር ከላይ ስናየው ቀላል ቢመስልም እንደምንገምተው ቀላል ግን አይደለም። ትዝታ በብዙ ልፋት የቆጠበችውን ገንዘብ በሌቦች ተሰርቃለች። ስልኩን ከዘጋሁት በኋላ መጀመሪያ የጀመርኳቸው ስራዎች ስለነበሩ ስራዬን መቀጠል ጀመርኩኝ። ከዛ በመሀል ቴክስት ገባልኝ። ያው መጀመሪያ ቴክስት እንልክልሻለን ብለውኝ ስለነበረ አሁንም ብዙ ትኩረት አልሰጠሁትም። በጣም ቢዚ ስለነበርኩኝ መልሼ ስራዬን መስራት ጀመርኩ። ከዛም ወደ ቤት የምሄድበት ሰዓት ደረሰ። ሰዓት ለማየት ስልኬን ቼክ ሳደርግ መጀመሪያ የነበረኝ 150 መቶ ብር ነበረ። መልሼ ቼክ ሳደርገው አንድ መቶ ብር ብቻ ነበር ነበር። በዕለቱ ምንም አይነት ገንዘብ አላወጣውም። ምናልባት ቴክስት ሲገባልኝ ተሳስተው ይሆናል ብዬ ነው ያሰብኩት። ቀጥታ ስለዚህ እሱን ቼክ ለማድረግ ቀጥታ ወደ ባንክ ሄድኩ። ባንክ ደግሞ በአቅራቢ ነበረ፣ ከምሰራበት መስሪያ ቤት አጠገብ አንድ ባንክ ነበረ። ቀጥታ ወደዛ አመራው ማለት ነው። ለወትሮው የደንበኞች ሂሳብ ላይ ችግር ሲኖር በፍጥነት የሚያስተካክሉት የባንክ ሰራተኞች ትዝታን ሊረዳውት አልቻሉ። በሰዓቱ ማንን መጠየቅ እንዳለብኝ ራሱ አላውቅም ነበረ። በጣም ደንግጬ ነበረ። በአንድ በኩል እነሱ ቴክስቱን ተሳስተው ይሆናል ሌላ ኩት ብዬ ማሰብ ጀመርኩ። በአንድ በኩል ደግሞ ይህን ያክል ጊዜ ያጠራቀምኩትን ገንዘብ ተዘርፌ ይሆን እንዴ ብዬ ማሰብ ጀመርኩ እና ድብልቅልቅ ያለ ስሜት ውስጥ ነበርኩ በሰዓቱ። ከዛ በቃ ዝም ብዬ ፊት ለፊት ያገኘሁትን ሰው እየሳብኩኝ ነበር የምጠይቀው። ብርን ቼክ አድርጉልኝ። አጠያቂ ራሱ ትክክል አልነበረ። የምጠይቅበት አጠያቂ ተደናግጬ ስለነበረ ማለት ነው ከዛ አንድ ሰው አገኘውኝና የባንኩ ማናጀር ነኝ ምንድነው ፍላጎትሽ ብሎ አስረ ጠየቀኝ። ከዛ የሆንኩትን ነገር ነገርኩት ማለት ነው። ከሞባይል ቀፎች ላይ ሚስጥር ቁጥሮሽን በመጠቀም ቀጥታ ወደ ሌላ አካውንት ትራንስፈር አድርገሻል። እንደዛ ነው ሲስተሙ የሚናገሯል ሲስተሙን ቼክ ሲያደርገው ማለት ነው። ከዛ በጣም ግራ ገባኝ፣ ደነገትኩኝ። እንዴት ይሄ ሊሆን ይችላል? ያው ከዚህ በፊት በእርግጥ ትራንስፈር አድርጌ አውቃለሁ ወደ ሌላ አካውንት ግን ያው በማቀው ሰው አካውንቱን በስርዓት ነግሮኝ አስገብቼለት ብር ትራንስፈር እንደማደርግ ምን ያህል ትራንስፈር እንደማደርግ ነግሮኝ ምናምን ነው እንጂ በእንደዚህ አይነት መንገድ ገንዘብ እንደሚወሰድ አላወኩም ነበረ። ከዛም ባንክ አካውንቲ ውስጥ የቀረው ከ150 ብር ውስጥ 100 ብር ብቻ ነበረ ማለት ነው። ከዛም ያው እነሱ ምንም ማድረግ አንችልም ብለው መለሱኝ ማለት ነው። አጥናፍ ባዩ ባላለው የዘመን ባንክ የኢንፎርሜሽን ሴኩሪቲ ዳይሬክተር ነኝ። እንግዲህ እንደ ባንክ እኛ የደንበኞቻችንን የሂሳብ ዝርዝር ለሁለተኛ ወገን አሳልፈን አንሰጥም። በጥንቃቄ እንይዛለን። የተለያዩ የደህንነት ጥንቃቄዎችን እንተገብራለን ከሕግ እስካልተጠየቅን ወይም እስካልታዘዝን ድረስ ይህንን የደንበኞቻችንን ዝርዝር መረጃ አሳልፈን ለሶስተኛ ወገን አንሰጥም። በተለይ የሞባይል ባንኪንግ ሲስተማችን ላይ በቂ የሆነ የሰኪሪቲ ቁጥጥር እናደርጋለን። አንዳንድ ደንበኞች ከቅርብ ጊዜ ወዲህ መጭበርበራቸውን እየመልጡ ይገልጹልናል። በዚህም መሰረት ተጨባጭ የሆነ ማስረጃ እስካላገኘን ድረስ ይህንን ግብይት ወደ ኋላ የመመለስም ሆነ የማስቆም ስልጣን የለንም። እኛ ገንዘባችንን በቀላሉ ማንቀሳቀስ እንደምንችለው ሁሉ አጭበርባሪዎችም በቀላሉ እኛን አጭበርብረው ገንዘባችንን ለመዝረፍ ይጠቀሙበታል። ባንክ እንደወጣው ቀጥታ ወደ ፖሊስ ጣቢያ ሄድኩኝ። ፖሊሶቹ የተለያዩ ጥያቄዎችን መጠየቅ ጀመሩ። እኔም የሚጠይቁኝን ነገር መመለስ ጀመርኩ። ነገር ግን በቂ መረጃ ልሰጣቸው አልቻልኩም። ዝም ብሎ በአፍ የሚነገር መረጃ ነው እንጂ ይሄ ነው የሚባል መረጃ ምንም እጅ ይለየለም። ከዛም በቃ ተስፋ ቆርጬ፣ እነሱም ልንረዳሽ አንችልም፣ በቂ መረጃ ያስፈልጋል አሉኝ። ተስፋ ቆርጬ መሄድ ጀመርኩ ትዝ ሲለኝ ልጅቷ የደወለችበት ስልክ ነበረ፣ ከንግድ ባንክ ነው የደወልልሽ ብላ የደወለችበት ስልክ ቁጥር ነበረ ከዛ ተመልሼ በዚህ በዚህ ስልክ ሰታኝ ነበረ ደውላለኝ ነበረ። ምናልባት በዚህ ስልክ እነሱ ማግኘት ከቻላችሁ እስቲ ይህንን ሞክሩት ብዬ እንደ መረጃ አቀረብኩኝ ማለት ነው ያንን ነገር። ከዛ ሲደወል የእነሱም ስልክ አይሰራም። ተይዘን ወደ ባንክ ሄድን ማለት ነው። ባንክ ስንሄድ ከኔ የባንክ ቁጥር ወደ ሌላ ባንክ አካውንት ትራንስፈር እንደተደረገ ሲስተሙ ያሳያል። ከዛ ደግሞ በጣም የሚገርመው ነገር እኔ ትራንስፈር ካደረግኩላቸው በኋላ ወደ ሁለት የተለያየ አካውንት ትራንስፈር አድርጓል ገንዘቡን ማለት ነው። ከዛ ያው ግራ ገባኝ። ማለት ከዚህ በፊት ለሰው ትራንስፈር አድርጌ አውቃለሁ ወይ ብቻ ግን በቃ በሚታወቅ ነገር ማለት ነው ትራንስፈር አድርጌ ልኝ ብለውኝ ወይ በስራ ሊሆን ይችላል ወይ በተለያየ ጉዳይ በስርዓት አካውንት አስገብቼ መጠኑን ተናግሬ ምናምን ነው ትራንስፈር የማደርገው እንጂ በዚህ መንገድ ትራንስፈር አድርጌ አላውቅም። ከዛ በጣም ግራ ገባኝ። ሲስተሙም ደግሞ እንደዛ ነው የሚያሳየው። የባንክ አካውንቴ ሲታይ ከ150 ብር ውስጥ 10 ብር ብቻ ነበር የቀረው። ከዛም ባዶን አስቀሩኝ። ምንም አይነት ገንዘብ አልነበረኝም። በቃ አካውንቴ ውስጥ መቶ ብር ብቻ ነበር የቀረው። በሰዓቱ የሆነ የቤት ኪራይ እንኳን የምከፍለው ብር አልነበረኝም። ብቻ በጣም ከባድ ነው። ትዝታ ላይ የተከሰተው ችግር ብዙዎቹ ላይ ተከስቷል። የህግ አካላት እነዚህ አጭበርባሪዎች ዕድሜያቸው የገፋ የባንክ ሂሳባቸው ላይ ጠቀም ያለ ገንዘብ ያላቸውን እንዲሁም የመሳሰሉ ሰዎችን ኢላማ በማድረግ ለመሸወር እየተንቀሳቀሱ መሆናቸውን በመደጋገም ያስጠነቅቃሉ። የሞባይል ባንኪንግ ሽወዳ ግን ከዚህ የባሰ ውስብስብ ነው። አንዳንድ ጠንቃቃ ሰዎች የማያውቁትን ጥሪ ባለማንሳት ካነሱም በኋላ ደግሞ የግል መረጃቸውን በስልክ ባለማስተላለፍ ራሳቸውን ለመጠበቅ ይሞክራሉ። ነገር ግን ዓለም በቴክኖሎጂ በተራመደችበት ወቅት ላይ ማንም ሰው ከሞባይል ባንኪንግ አጭበርባሪዎች አያመልጥም። ሮቤል ለቴክኖሎጂ እንግዳ የሚባል ሰው አይደለም። ስማርትፎን እንዲሁም ላፕቶፕ ለስራው በጣም የሚጠቅሙ መሳሪያዎች ስለሆኑ ዘውትር ይገለገልባቸዋል። ሮቤል ዘውትር በሞባይል እየተጠቀመ የንግድ ስራ ስለሚያከናውን የሞባይል ባንኪንግ ሂሳቡ ላይ እንቅስቃሴ አለው። የተለያዩ የሴትና የወንድ ጫማዎችን፣ አልባሳቶችን እሸጣለሁ። በእርግጥ ሱቅ ነበረኝ፣ ግን ከአከራ ጋር አልተስማማንም እና አንድ ቀን ውል አላድስም ሲለኝ ለምን ትቼው በቴሌግራም መሸጥ አልጀምርም የሚል ሀሳብ መጣልኝ። ከዛ ቴሌግራም ላይ እቃዎችን ፎቶ እያነሳሁኝ ከዋጋ ጋር አታች እያረግኩ አንድ ላይ ፖስት ማድረግ ጀመርኩኝ። የሚፈልግ ደንበኛ በቴሌግራም ዋጋ ይጻጻፍልኛል። በዋጋ ስንስማማ ያለበት ቦታ ድረስ ሄጄ ያቀብለዋለሁኝ። ከዛ ትራንስፈር ያደረግልኛል። በእርግጥ በጊዜ ብዙ ብር ይዞ መንቀሳቀስ ለእኔ ስለሚያሰቀኝ ሞባይል ባንኪንግን ግን እመርጣለሁ። ሮቤል ህይወቱን ያቀለለለትና የዕለት እንጀራውን የሚሰጠው ወዳጁ አንድ ቀን ያላሰበው መከራ ውስጥ ከተተው። ከውጭ ይመጣልኝ የሴት ቆንጆ ቀሚስ ነበረ። ከዛ ቴሌግራም ላይ ፖስት አድርጌው ካፌ ውስጥ ቁጭ ብዬ ቡና እየጠጣሁኝ ከአንድ ደንበኛ ጋር እየተጻጻፈን ስለ ዋጋው ወዲህ እያደረግን ካርድ ጨረስኩኝ። አጋጣሚ ኪሴ ውስጥ ምን ብር አለ ያስኩኝም ነበረ። ደግሞ የካፌውንም ቢል የምካፍለው በሞባይል ባንኪንግ ነበረ። ልክ የካፌውን ዋይፋይ ለመጠቀም ስፈልግ አዲስ ዋይፋይ ገባልኝ። ዝም ብዬ ሲለምን አልሞክረውም ብዬ ነካ አደረኩትኝ። ወዲያው ገባልኝ። በዛ ላይ ደግሞ ልክ ስጠቀመው በጣም ጠንካራ ነው፣ ፈጣን ነው። እፋ ያልኩኝና መጠቀም ጀመርኩኝ። ከሰውየው ጋር ያለን እንዲልጨረስን በዋጋ ተስማማን። የካፌን ቢል ከፍዬ ሰውየ ወዳኔን ቦታ ሄድኩኝ። ያቺ ቅጽበት የሮቤል ህይወት ላይ የማይሽር ጠባሳ ጥላለፈች። የሮቤል ገንዘብ የጠፋ በማግስቱ ሞባይል ባንኪንግ ትራንስፈር ላደርግ ስል ነው እኔ እራሱ ያየሁት። እዛ ግራ ገባኝ። ምንም ወጪ ያወጣሁት ነገር የለም። ባንክ ሄድኩኝና ሲስተም ላይ ከፍተው ያለኝን አካውንቴን እንዲያሉ ጠየኳቸው እነሱም ተመሳሳይ ነገር ነገሩኝ። ግራ ገባኝ። 50 ሺህ ብር ዝም ብሎ የተና ልዴ የሙያው ኤክስፐርቶች የማናውቀው የዋይፋይ ኔትወርክ ላይ መግባት ለአደጋ እንደሚያጋልጠንና ፍጹም ጥንቃቄ ማድረግ እንዳለብን ይመክራል። ሞባይላችን የሚሰራው በሶስት ነገሮች ጥምረት ነው። የመጀመሪያው በአካባቢያችን ላይ ያለው የሞባይል ማማ ወይም ኔትወርክ ታወር ሲሆን፣ ያን ማማ አገልግሎት እንዲሰጥ በኔትወርክ የሚያስተሳስረው የቴሌኮሚኒኬሽን ተቋም አለ። በመጨረሻ በሁላችንም እጅ የሚገኘው ይህ ሲም ካርድ ነው። እነዚህ ሲም ካርዶች እያንዳንዳቸው የኢንተርናሽናል ሞባይል ሰብስክራይበር አይዴንቲቲ ወይም በምህጻረ ቃ አይ ኤም ኤስ አይ የተባለ የ64 ዲጂት ቁጥር ዝርዝር ይዘዋል። የሞባይል ባንኪንግ የተጠቃሚውን ማንነት ለማረጋገጥ የሲም ካርድ ገዛ ይሻል። የአይ ኤም ኤስ አይ ቁጥሮችን ካገኘ ደንበኛው ባስመዘገበው ስልክ ቁጥር ተጠቅሞ አገልግሎቱን እያገኘ መሆኑን አረጋገጥ ብሎ ወደ ቀጣይ እርምጃዎች ይሄዳል። ሲስተሙ የሚያሳየው ትራንስፈር የተደረገበት ቁጥር የእኔ ነው። እንደገና ደግሞ ትራንስፈር በተደረገበት ቁጥር ላይ ሚሴጅ ተልኳል ይላል። እኔ ጋር ግን ይገባል ሚሴጅ የለም። የሞባይል ባንኪንግ የጥንቃቄ መንገዶች እጅግ በጣም ጠንካራ ናቸው እና የሮቤል ገንዘብ ይህንን አልፎ እንዴት የሌቦች ሲሳይ ሊሆን ቻል? በቅርብ ጊዜ ወዲህ እየተለመደ የመጣ የማጭበርበር መንገድ ነው። የዋይፋይ ኔትወርኮችን የሚጠቀሙ አጭበርባሪዎች አንድ ሰው የእነሱ ኔትወርክ ላይ እንዲገባ ዝግጁ ሆነው ይጠብቃሉ። ለዚህም እንዲያመቻቸው ሲሉ የኔትወርክ ሲግናሉን ጠንካራ ፓስወርድ እንዳይኖረው ያደርጋሉ። ከዚህ በኋላ ነገሩ ቀላል ነው። የአይኤምኤስ አይ ካቸር የሚባል መሳሪያ አላቸው። ይህ መሳሪያ ከዋይፋይ ኔትወርክ ጋር ተያይዞ ስለተቀመጠ እዛ ውስጥ የገቡ መሳሪያዎችን የአይኤምኤስ አይ ቁጥር ይወስዳል። ሌላ ሶፍትዌሮችን በመጠቀም ከሞባይሉ ላይ የሞባይል ባንኪንግ ቁጥሩን ይሰርቁታል። ከላይ ስናየው የተወሳሰበ ነገር ግን አተገባበሩ እጅግ ቀላል የሆነ ሽወዳ ነው። ይሄው ስልኬ ላይ ምንም የገባ ሜሴጅ የለም ብላቸው ሊያሙኝ አልቻሉም። ከስንት ጭቅጭቅ በኋላ ሲስተም ውስጥ ገቡና ያለውን ነገር በደንብ ሲያዩልኝ የተመዘገበው ቁጥር እኔ አይደለም፣ ይልቁንስ ያልታወቀ ቁጥር ተመዝግቦ በሌላ አካውንት ነው ትራንስፈር የተደረገው። እዛ ይህንን ሲያጣሩ ገንዘብ የመለሱልኝ። እኔስ እዛ በኋላ ሞባይል ባንኪንግ የሚባል ነገር እርግፍ አርጌ ተውኩ ተውኩ በቃ ከዛ በኋላ በደብተር መጠቀም ጀመርኩ። ሮቤል እድል ቀንተው ገንዘቡን ማስመለስ ችሏል። አብዛኛዎቹ ግን በለስ አልቀናቸው። ብሔራዊ ባንክ እንዳወጣው መረጃ ከሆነ ባለፈው ዓመት ብቻ ከ74,000 በላይ ግለሰቦች በሞባይል ባንኪንግ ማጭበርበር ተፈጽሞባቸዋል። ለብዙ ኢትዮጵያውያን አገልግሎ በመስጠት የሚታወቀው የኢትዮጵያ ንግድ ባንክ በበኩሉ ባለፉት አራት ዓመታት ውስጥ ወደ አንድ ቢሊየን ብር የሚጠጋ ብር በእነዚህ አጭበርባሪዎች መዘረፉን ይፋ አድርጓል። እኔ እንደ አይቲ ባለሙያነት የሚመክረው ሰዎች ነፃ ዋይፋይ በሚያገኙበት ጊዜ የዋይፋዩን ባለቤት የማያውቁት ከሆነ እንዳይጠቀሙ ነው። ምክንያቱም ከገንዘብ የባሰ ፐርሰናል ፋይሎቻቸውን፣ ከዚህም የባሱ ስልካቸው ላይ ያለውን ዳታ በሙሉ ሊሰረቁ ስለሚችል ነው። ባንኮች ለደንበኞቻቸው ሰፊ የሆነ የግንዛቤ ማስጨበጫ በሳይበር ሴኩሪቲ ደህንነትና እንደዚህ በፍራውድ ማጭበርበሮች ላይ የተለያዩ ፕሮግራሞችን ቀርጸው በተለያዩ መንገዶች ለምሳሌ በአጭር መልእክት፣ በኢሜይል፣ በማህበራዊ ድረገጾቻቸው ተደራሽ ማድረግ የደንበኞቻቸውን ንቃተ ሕሊና እንዲጨምር ተጠራጣሪ እንዲሆኑ ያደርጋል። ከዚህ በተጨማሪ ባንኮች ደህንነቱ የተጠበቀ ቴክኖሎጂ ማቅረብ ይኖርባቸዋል። በየጊዜው የአሰራር ስርአታቸውን ቴክኖሎጂቸውን መፈተሽና ማሻሻል ይገባል። በተጨማሪም ከዚህ ፍራውድ ፕሪቬንሽን ሲስተም የሚባል አጠራጣሪ ግብይቶችን ራሱ ቀድሞ ለይቶ የሚያሳውቅ ሲስተም ኢምፕልመንት ማድረግ ይኖርባቸዋል። አሁን ባለንበት ዘመን ደግሞ ኤአይ የሚጠቀሙ የደንበኛውን ባህሪ የሚማሩ እና በዚያ የደንበኛው ባህሪ ከሚያውቁት ወጣ ያለ ሲሆን ቀድመው ለባንኩም ሆነ ለደንበኛው የሚያሳውቁ ሲስተሞች አሉና እነዚህን መተግበር ደንበኞቻችንን ከ አላስፈላጊ መጭበርበር ይታደጋል። ከዚህ በተጨማሪ ይህንን ሲስተም ከመተግበር ባሻገር 247 ወይም 24 ሰዓት በሰባት ቀናት የሚሰራ የደንበኞች አገልግሎት አሰራር መዘርጋት ይኖርበታል። የግብይት ስነስርዓቶቻችንን የምንከታተልበት ሞኒተሪንግ ስርዓቶችም ቢዘረጉና ቢሰራባቸው ቀድሞ እንደዚህ አይነት ማጭበርበሮች ወይም ክፍተቶች ሲኖሩ ቶሎ ምላሽ ለመስጠት ይረዳናል። አመሰግናለሁ። ቴክኖሎጂ ሁለት ስለት አለው። ከተጠቀምንበት ይረዳናል፣ ችላ ካልነው ደግሞ ይቆርጠናል። ስለዚህ ለዚህ መብት የምለው እችን ነገር እንደ ኪስ ቦርሳችን እየጠበቅን ጎበዝ። እናንተስ ተሸውዳችሁ ታውቃላችሁ? እንግዲያውስ ታሪካችሁን በፌስቡክ በኢንስታግራም እና በቴሌግራም በውስጥ መስመር ልታጋሩን ትችላላችሁ።